ቀልዶች ከጋብሮቮ ምድር። ባረፈ አይኔ ሀጎስ ለቀልዶቹ እንደ መንደርደሪያም ቱርኮች የቦልካንን ባሕረ ገብ መሬት ባስገበሩበት ወቅት ቡልጋራዊቷ ወይዘሮ በዛሃና ልጆቿን ይዛ ከቬልኮ ቱርኖቫ ማለትም የቡልጋሪያ ርዕሰ ከተማ እንደተሰደደች አፈ ታሪክ ይናገራል። ከቡልጋራይቷ ልጆች አንደኛው ራቾ ይባል ነበር። ቀጥቃጩ ራቾ የሰፈረውም በድንጋያማው የአንትራ ወንዝ ዳርቻ ነው። ራቾ የቆረቆራት መንደር በአሁኑ ጊዜ ጋብሮቮ ትባላለች። ለቆርቋሪዋ ራቾ መታሰቢያ የሆን ዘንድ የጋብሮቮን ከተማ ሰንጥቆ የሚያልፈው የአንትራ ወንዝን መሃል ባለች ደሴት ላይ ሐውልት ቆሞለታል። ቀልደኞቹ ጋብሮቮች ሐውልቱ ስለቆመበት ስፍራ ሲያወሱ ምንም አይነት አገልግሎት ሊሰጥ የማይችል ቦታ ነው ይላሉ። ቦታ ቁጠባ መሆኑ ነው። የጋብሮቮ ምድር ጭንጫነት የተወላጆቹን ሕይወት በእጅጉ አክብዶት ይህም ጫና የበዛበትና መራራ እንዲሆን ሕይወታቸውን አድርጎታል። ለዚህም ሳይሆን አይቀርም ጋብሮቮች ታታሪዎች፣ የፈጠራ ሰዎችና በዛው ልክ ቀልደኛ ለመሆን የበቁት። በዚህ መጽሐፍ ውስጥ የተሰበሰቡት ቀልዶች ጋብሮቫውያን ብልህና የፈጠራ ችሎታ ያላቸው በቁጠባ የሚኖሩ ጥንቁቅ ሕዝቦች መሆናቸውን ያረጋግጥልናል። ይሁን እንጂ ቀብቃቦች፣ ቆንቋኖች የሚሏቸውም አልታጡም። ያም ሆነ ይህ የነገን መኖርን የተገነዘቡ ቆጣቢዎች፣ አስተዋዮች መሆናቸውን የሚክድ የለም። ጋብሮቮ በአሁኑ ወቅት የተለያዩ የኢንዱስትሪ ውጤቶችን በማፍራት የሚታወቁት ግንባር ቀደም የቡልጋሪያ አውራጃዎች መካከል አንዷ ናት። ይህ ሆኖ የጋብሮቮ ተወላጆች በክረምት ወራት ድመቶቻቸውን ወደ ቤት ሲገቡም ሆነ ሲወጡ ቤት ውስጥ የተጠራቀመውን ሙቀት እንዳያስወጡባቸው ጭራቸውን ይቆርጧቸዋል ይባላል። ሙቀት ቁጠባ መሆኑ ነው። ከዚህ አነጋገር በመነሳት ይመስላል ጭራ ቆራጣ ድመት በየሁለት ዓመቱ አንዴ ለሚካሄደው ዓለም አቀፍ የቀልድ ምጸት ስነ ጥበባዊ ውድድር እንዲሁም ለቀልዶችና ምጸቶች ፌስቲቫል አርማ ሆኖ የምታገለግለው። ይህ ዓለም አቀፋዊ የምጸትና ቀልድ ውድድር በያዝነው ዓመት ለሰባተኛ ጊዜ ተካሂዷል። የውድድሩ ስነስርዓት የሚካሄደው በጋብሮቮ ከተማ በሚገኝ ባለ ሦስት ፎቅ በቀልድና ምጸት ማዕከል ውስጥ ነው። ማዕከሉ የተቋቋመው በ1963 ሲሆን፣ ስራውን የጀመረው ከ9 ዓመት በኋላ በዩኔስኮ ሊታወቅም ችሏል። ስራውን ከጀመረ ከ9 ዓመት በኋላ ማለት ነው። ባጭሩ የጋብሮቮ ምድር ዓለም አቀፋይ የቀልድ ማዕከል በመሆን ላይ ትገኛለች። ጋብሮባውያን አስቂኝና ልዩ ፍጡር በመሆናቸውም ይህ ችሎታቸው የሚያስደንቅ ላይሆን ይችላል። ይህን መጽሐፍ ያነበበ ግን በጋብሮቫውያን ቀልድ መርካቱና መዝናናቱ የማይቀር ነው። ለዚህም ነው መጽሐፉን በእንግሊዘኛ፣ ሩሲያኛ፣ ፈረንሳይኛና ጀርመንኛ ተተርጉሞ በዓለም ተሰራጅቶ የምናገኘው። እነሆ እኛም ብለናል። ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። ጋብሮቦን በመጎበኘት ላይ ያለ ቱሪስት አንዱን ጋብሮቭ አዛውንት የአካባቢውን ሕዝብ ብዛት ቢጠይቀው ቁጥራቸው ምንም ያክል ቢሆን ሁሉም ጋብሮቮ ናቸው ልጄ አሉት ይባላል። ሌላ ጋብሮቭን ሲጎበኝ የሰነበቱ ቱሪስቶች ማስታወሻ ከቱሪስቶች መሃል አንዱ ማስታወሻ ሊገዛ ወደ አንዱ ሱቅ ገብቶ ለየት ያለ ዕቃ ከመረጠ በኋላ ዋጋውን ይጠይቅና ሳይከራከር የተጠየቀውን ዋጋ ከፍሎ ይሄዳል። ይሁንና ከፍ ያለ ዋጋ ሳይጠይቅ መቅረቱ የቆጮ ባለሱቅ ጋብሮቮ ቱሪስቱን አውራ ጎዳና ድረስ ተከትሎ ስሙ እርሶ ጌታው የገዙኝን ዕቃ ይመልሱልኝ ገንዘቦትን አልፈልግም አላቸው ይባላል። አንዱ እግረኛ ነው። ሰዓት ስንት ሆነ ጌታው? ሲል ጋብሮቮን ይጠይቀዋል። አስር ከሃያ አምስት ሳንቲም በማለት ጋብሮቮ ይመልሳል። ዶሮ ብታልም ጥሪዋን ይሏል። ይሄ ነው ሳንቲምን ሰዓት ላይ ምናመጣውም አመጣው፣ ምሳን እንብላ የሚል ነው። ቀጣዩ ጓደኛሞች ተሰብስበው አንዱ ጋብሮቮ ቤት ካርታ ሲጨዋወቱ ያረፋፍዳሉ። የምሳ ሰዓት እንደተቃረበ ታዲያ ባለቤትየው ከመጨመጫ ተነሳና ጓዶች ጨዋታውን እዚህ ላይ እናብቃና ሁላችንም ወደ የቤታችን ሄደን ምሳችንን እንብላ አላቸው ይባላል። ሶስት ጓደኛሞች ምግብ ሊበሉ ሆቴል ሊገቡና ሁለቱ እጃቸውን ሲታጠቡ፣ ጋብሮቡ ውድ የሆኑትን የምግብ አይነቶች ከዝርዝሩ ላይ በፍጥነት ይሰርዝ ጀምር የሆቴሉ ባለቤት በድርጊቱ ተገርመው አፍጠው ሲመለከቱት ከቆዩ በኋላ ሂሳቡን የምከፍለው እኔ ነኝ አላቸው ይባላል። ስለዚህ ውድ ውዱን መሰረዝ ነው። ዶክተር ወዳጁን መንገድ ዳር ያገኘ ጋብሮቮ መሜን የሚያስታግስልኝ መድኃኒት ቢነግረኝ፣ በማለት ዶክተር ጉንፋን ሲይዞ ምን ያደርጋሉ ብሎ ቢጠይቀው ስላለሁ ወዳጄ ሲል መለሰለት። ለካሳ ሐኪሙም ጋብሮቮ ኖሯል። ቀድሞ የነበረበትን ዕዳ ያልከፈለው የእያ ሚኒዮ ጎረቤት ሁለተኛ ብድር ሊጠይቅ ይሄዳል። ሽማግሌው ሚኒዮም በትሕትና ተቀብለውት ችግሩን ካደመጡት በኋላ እፊት ለፊቱ ያለውን ጠረጴዛ እያመለከቱ ከመሳቢያው ውስጥ የሚፈልገውን ያህል ገንዘብ እንዲወስድ ይፈቅዱለታል። ባለዳው መሳቢያውን ይጎረጉሩና አያሚኖ፣ ለምንድን ነው የሚቀልዱብኝ? መሳቢያ ውስጥ ሰባ አራት ሳንቲም እንኳን እኮ የለም ይላቸዋል። ይህኔ አዛውንት ሚ አይ ልጄ የመጀመሪያውን ዕዳን ሳትከፍል እንዴት ሰባ አራት ሳንቲም እኔ ዘንድ ሊኖርስ ይችላል? ብለመጣ አሉት ይባላል። ባለተዳሮች ናቸው። ቀለበትህን የጣልከው ጃል? ይለዋል ጓደኛውን። አልጣልኩትም ባክ፣ በዚህኛው ሳምንት ቀለበቱን የማድረግ ተራ የባለቤቴ ስለሆነ እርሷ ዘንድ ነው ያለው። አንድ ቀለበት ገዝተው በፈረቃ ነው የሚያደረጉት ማለት ነው። ጋብሮቮ ርካሽ አልቤርጎ ተከራይቶ ተኝቷል። የሆነና እኩለ ሌሊት ገደማ የትኋኖቹ ምጥመጣ አላስተኛ ይለዋል። ይህን ያጀሮ የመብራቱን ያበራና በሩን ከፍቶ ሲያበቃ ክፉኛ ወርውሮ ከዘጋው በኋላ ተመልሶ ይተኛል። ደባሉ እጅግ ተረብሾ ኖሮ ምነው ጃል በጤና ነው ሲል ይጠይቀዋል። ደና ነኝ ደና ነኝ፣ ብቻ ትኋኖቹ ስላስቸገሩኝ የሄድኩ እንዲመስላቸው ብዬ ነው አለ ይባላል። ስም አሳላፊ አስር ስቶቲንግ ሳንቲም ማለት ነው። ስቶቲንግ አስር ስቶቲንግ ከምግብ ጠረጴዛው ስር ወድቃለችና ካገኛ ትመልስልኝ፣ ካጣት ግን ላንተ ቲፑ ይሁን አለ ጮሌው ጋብሮቮ ላስተናጋጁ። ጋብሮቮን የበሩ ማጠፊያ ይወልቅበትና በሩ ሊጠግን ይነሳል። ልጁን ጠርቶ ና ሂድና ከጎረቤት መጥረቢያ ተውሰይ ዘሊና ይለዋል ልጁን። ነገር ግን ልጅየው ሄዶ ጎረቤት ሲመለስ ባዶ እጁን ይመጣል። ጎረቤትየው መጥረቢያ የሚባል ነገር የለኝም ሲል ዋሽቶ ልጁን አሰናብቶት ነበር። ነው አባት መልሱን ሲሰማ እጅግ ተቆጥቶ ይህን ገብጋባ ድሮን ውስጥ መቻጣውት ሂድና በቃ የእኛም መጥረብ ያምጣልኝ ከዕቃ ቤት አለው ይባላል። ዘማች ጓደኛውን ከብዙ ዓመታት በኋላ ያገኘው ጋብሮቮ የሚኖርበትን ከተማ ሲያስጎበኛው አረፈደና የምሳ ሰዓት እንደደረሰ አንድ ምግብ ቤትን በርቀት እያመላከተው በል እንግዲህ ወዳጄ፣ እዚያ ቤት ጥሩ ምግብ በዝቅተኛ ዋጋ ስለምታገኝ ወደዚያ አዝግም አንተ ምሳህን በልተ እስክታበቃ እኔ አንዲት ጉዳይ ስላለችኝ ቤቴ ደርሼ እመጣለሁ፣ አለው ይባላል። ጋብሮቡ የአንድ ሌቪ ዕዳ ነበረበት። ታዲያ አበዳሪውም ጋብሮቭ ኖሮ አላስቆም አላስቀምጥ ይለዋል። በየቀኑም መኖሪያ ቤቱ እየተመላለሰ እዳውን እንዲከፍል ይጨቀጭቀው ነበር። እንግዲህ አበዳሪው በመጣ ቁጥር ባለ ዕዳው ጋብሮቮ አንድ አንድ ሲጋራ ይጋብዘው ነበር። ታዲያ በአስረኛው ቀን አጅሬ ማስታወሻ ደብተሩ መዥረቅ ቀርጎ አወጣና የጋበዘውን ሲጋራ ሂሳብ ካሰላ በኋላ ዕዳዬ ይኸው ነው፣ ጌታው፣ አንተም እኔ ዘንድ ያጤስከው ሲጋራ አንድ ብር ሞልቷልና፣ ደና ሰንብት፣ ተካክሷል አለው ይባላል። ከዕለታት አንድ ቀን የፋብሪካ ባለቤት የሆነ አንድ ጋብሮቮ ወደ ህንድ አገር ይሄዳል። እዚያ እንደደረሰ የህንዱ አምላክ የሆነችው የቻንድራን መታሰቢያ ሐውልት ይመለከታል። ቻንድራ ሐውልቷ ስድስት እጆች ያሉትን የሴት ቅርጽ ያየው ጋብሮቮ ነጋዴ በቻንድራ እጆች ብዛት ስለተማረከ ወደ አስጎብኚው ጠጋ ይልና ለፋብሪካ መቅጠር የሚፈልገው ልክ እንደሱ አይነት ስድስት እጅ ያለው ሠራተኞች ይኖሯቸዋል ይባል። ጤንነት ያልተሰማቸው ጋብሮ ባይት ወይዘሮ ቀድሞ የሚያውቋቸውን ዶክተር ባቡር መንገድ ዳር ያገኟቸዋል። ዶክተር፣ ጤንነት አይሰማኝም፣ እህል አይበላልኝም፣ ያዞረኛል። እባኮ ይህን ህመም የሚያስታግስ መድኃኒት ይዘዙልኝ ሲሉ ይለምኗቸዋል። ሜትዬ፣ ልረዳው ዝግጁ ነኝ። ብቻ ጥቂት ምርመራ ስለሚያስፈልግ ልብስዎን ማውለቅ ይኖሩቦታል አሏቸው። አደባባይ ላይ ማለት ነው? እሾም በሾ ይሏል ነው። በዚህ ብርድ መንገድ ዳር መንገድ ተረጃል ብሎች ጠይቀው ከግሮሰሪ የገዛሁት ብራንዲ ጠርሙስ ወድቆ ስለተሰበረብኝ የፈሰሰውን መጠጥ እንደ በረዶ ሲጋገር አንስቼ ለመውሰድ እየጠበቅኩ ነው በማለት መለሰ። ሁለት ጋብሮዎች ይጣሉና ሊፋለሙ ይወሰናሉ። ታዲያ ከተሜዎች እንዳይስቁባቸው የግጥሚያውን ቦታ ከከተማ ወጣ ያለ ስፍራ ሊያደርጉት ይስማሙና አውቶቡስ እንደተሳፈሩ አንደኛው የደርሶ መልስ ትኬት ሲያስቆርጥ፣ ሌላኛው የመሄጃ ትኬት ብቻ አስቆረጠ። ይህኔ የደርሶ መልስ ትኬት ያስቆረጠው እየተኩራራ የመመለስ ተስፋ የመነመነ መሆኑን በግልጽ ተገንዝበሃል ማለት ነው ቢለው ተሳስተሃል ወንድሜ፣ የመመለሻ ትኬት ያልገዛሁት በአንተ ትኬት ስለመመለስ ነው አለ ይባላል። ፍቅሬ ለአንቺ ያለኝን ፍቅር ለመግለጽ ቃላቶች ያጥሩኛል ያላት ጋብሮቮን፣ እሷ ስትመልስ ቃላት ፍለጋ አትጠበብ ውዴ፣ ቁጥሮችም እኮ ያገለግላሉ። "ብር አምጣ ነው። የጋብሮቭ ሚስት የቤቷን ግድግዳ ኮርኒስ ከጊዜ ወደ ጊዜ ኮላ እየቀባች ቤቷን በጽዳት ትጠብቅ ነበር። ይሁን እንጂ ባለቤቷ አንድ ጊዜ ግድግዳዎቹን መቀባት ሽን ብትታ ይሻልሻል፣ ክፍሎቹ በጣም እየተጣብቡ ነው አላሉ። ወጪ ይበዛል። የሳይንስ ክፍለ ጊዜ ነው። መምህሩ ሰልፊሪክ አሲድ ስለሚባል አሲድ አይነት በማስተማር ላይ። ልጆች፣ አሁን ይህንን የወርቅ እንክብል እዚህ አሲድ ውስጥ ሊከተው ነው እና አሲዱ ይህንን የወርቅ እንክብል ሳንቲም የሚያበላሸው ይመስላችኋል ወይስ አያበላሸው ብሎ አስተማሪው ጠየቀ። አያበላሸው ቲቸር አያበላሸውም፣ አለ አንዱ ተማሪ ተሽቀዳድሞ። አስተማሪው ለምን አለው? አሲዱ የሚያበላሸው ቢሆን ኖሮ እርሶ ቀድሞውኑ አሲዱ ውስጥ የወርቁን ሳንቲም ይጨምሩትማ። ትክክል። ጋብሮቮ አንዲት ልጃገረድ ይዞ ፓርቲ ይሄዳል። ይሁን እንጂ ዳንሱ እንደቀለጠ ልጅቱ ጋብሮቮን ገሸሽ ታደርግና ከአንድ ጎረምሳ ጋር ዳንኪሯን ታስነካጀ።